ከመቶ ዘጠና ሶስት የዓለም ሀገራት በአባይ ግድብ ጉዳይ ኢትዮጵያን የሚደግፉና ግብፅን ደግሞ በተቃራኒ የሚደግፉ አገራትን በትንሿ ደቂቃ ለመረጃ እንዲሆናችሁ ላስደምጣችሁ። እስከ መጨረሻው ተከታተሉኝ። የአገሮቹን ዝርዝር እነግራችኋለሁ። አንዳንዶቹን አገራት በፍጹም ይቃወማሉ ብዬ አልጠበኩም። ሌሎቹ ደግሞ ይደግፋሉ ብያላልኳቸው ደግፈው አይቻለው። እስቲ እንመልከት። እንደተለመደው ይህንን ቪዲዮ የራሳችን ጉዳይ ነው ላይክ በማድረግ ቪዲዮ ማየት ጀምሩ። ምናልባት ለቻናሉ አዲስ ከሆናችሁ ደግሞ ለአዳዲስ ና ለእውነተኛ መረጃ ይህንን ቻናል ሰብስክራይብ ማድረግ ትችላላችሁ። ምስጋና ላቅ ያለ ነው። እንግዲህ ይህ የአባይ ወንዝ ላይ የተገደበው የኢትዮጵያ ታላቁ ህዳሴ ግድብ ወይም በኢትዮጵያን ወይም በግሬት ኢትዮጵያን ሬኔሰንስ ዳም የተባለው ትልቁና አንደኛ የኃይል ምንጭ ሆኗል። በአፍሪካ አገሮች በአጠቃላይ እንግዲህ አህጉሩን ብቻ ሳይሆን ዓለምን በጣም እያነጋገረ ነው። ይህ ዳም ከ5000 ሜጋዋት በላይ የሚያመነጭ መሆኑ ደግሞ በጣም ጉዳዩን ሰፊ አርጎታል። የዓለም ነገስታትን አነጋግሯል። ኃይል ካለ ብዙ ነገሮች ማከናወን እንደሚቻል በደንብ ነው የሰለጠኑ ሀገራት መንግስታት ሁሉ የሚያውቁት። እንግዲህ በዚህ የኢትዮጵያ ሬኔሰንስ ዳም ወይም ግድብ ላይ የአለም ሀገራቱ ለሁለት ተከፍለዋል ማለት ይቻላል። እነዚህን የእኛን ወዳጆችና ተቃዋሚዎቻችንን ማወቁ ምንም አይከፋም። እንግዲህ የሚደግፉን ሀገራት በጣም በርካታ ናቸው። ዝርዝሮቹን ጥቂቶቹን እስቲ ላንሳ። ምናልባት የምትኖሩባቸው ሀገራቶች ሰዎች ትኖራላችሁ ኢትዮጵያውያን። አፍጋኒስታን ደጋፊያችን ሆና አይቻለሁ። አንጎላ፣ አዘርባጃን፣ ባንግላዴሽ፣ ቤላሩስ፣ ቤኒን፣ ናይጄሪያ፣ ቡታን፣ ኒጀር፣ ፍልስጤም፣ ይሄ ደግሞ የሚገርም ነው። ቦትስዋና፣ ራሽያ፣ ብራዚልና ሩዋንዳ ቡርኪና ፋሶ፣ እነዚህ በጣም የሚታወቁ የአፍሪካ ሀገሮች ናቸው። ብሩንዲ፣ ሰዋቶሚ፣ ካሜሮን፣ ሴንትራል አፍሪካን ሪፐብሊክ፣ ቻድ፣ ኖርዝ ኮሪያ ደጋፊያችን ነች፣ የሚገርም ነው። ቻይና፣ ሴኔጋል፣ ኮሞሮስ፣ ኮንጎ፣ ኮንጎ፣ ይሄ ሁለቱም ኮንጎ ማለት ነው፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ያኛው ኮንጎ። ኪዩባ፣ ጅቡቲ፣ በጣም በርካታ ናቸው። እነ ሲሪላንካ፣ ሲሸልስ ጋቦን አለች፣ ጋምቢያ፣ ጋና፣ ሞዛምቢክ፣ ጊኒ፣ ጊኒ ቢስዋ፣ ህንድ፣ ህንድም ትደግፈናለች። ኢንዶኔዥያ፣ ኢራን፣ ጣሊያን፣ ጃማይካ፣ ኬንያ፣ ኔፓል፣ ካዛኪስታን፣ ሌሴቶ፣ ላይቤሪያ፣ ማሊ፣ ፓኪስታን፣ በጣም ብዙ ናቸው። ሞሪሽስ፣ ሞንጎሊያ፣ አንድ ሶማሊያ፣ ሳውዝ አፍሪካ፣ ሳውዝ ሱዳን፣ ኮሪያ፣ ታጃኪስታን ታንዛኒያ ቶጎ ቱርክ ዩጋንዳ ቫቲካን ሲቲ ቬንዙዌላ የመን ዛምቢያ ዝምባብዌ በጣም በርካታ ናቸው። በተቃራኒው ደግሞ የግድቡን መሠራት የማይፈልጉ በርካታ አገሮች ናቸው። የተወሰኑትን ልጥቀስ እስቲ እና አልባኒያ እና አልጄሪያ አርጀንቲና እና አርሜኒያ አውስትራሊያ አውስትራሊያም ትቃውመናለች። ኦስትሪያ በሃማስ እነ ባህሬን ቤልጅየም ብራዚል ቦስኒያ ብሩኒ፣ ቡልጋሪያ፣ ካምቦዲያ፣ ካናዳ ካናዳ ሁሉ የመሰራቱን ትቃውማለች። ቺሊ፣ እነ ኮሎምቢያ፣ ኮስታሪካ በጣም ብዙ ናቸው። እነ ፓናማ እና ሊቢያ፣ ላቱኒያ፣ ሉክዘምበርግ፣ ሊበኖን፣ ሌበነን ወይም ሊባኖስ፣ ኩዌት፣ ጆርደን ዮርዳኖስ ማለት ነው። ማሊ፣ ጃፓን፣ እስራኤል እስራኤል በተቃዋሚ ጎራ ተሰልፋ ኢንፎርሜሽን አግኝቼ ነገር ግን በሌላ ደግሞ መረጃ ኢዝራኤል ኖት ኢንቮልቭድ የሚል በዚህ ውስጥ አትገባም የራሷ የቤት ስራ ብዙ ነው የሚል አንብቤ፣ ያለው እዛ የምትኖሩ ሰዎች ኢንፎርሜሽን ካለ ጻፍ ታደርጉልን አላችሁ። ሌላው እንግዲህ አየርላንድ ፊሊፒንስ፣ ኢራቅ፣ በጣም በርካት ፖርቹጋል፣ ሃንጋሪ፣ ሁንዱራንስ፣ ኳታር፣ ሄቲ፣ ሞሮኮ እነዚህ ሁሉ ተቃዋሚዎቻችን ናቸው። በጣም ብዙ ናቸው። ኖርዌይ ሁሉ ግሪክ፣ ጓቲማላ፣ ጀርመን ኔዘርላንድ ኒውዚላንድ፣ ኦማን፣ ፍራንስ፣ የአውሮፓ ሀገሮችም ይቃወሙናል። ፊንላንድ፣ ሩማኒያ፣ ሞናኮ፣ ኤርትራ ኤርትራ የሚታወቅ ነው የሚጠበቅ ነው። ኤል ሳልቫዶር፣ ፔሩ በጣም ብዙ ናቸው። ከቁጥር በላይ ናቸው። እኔ እንኳን ሲቆጥር ወደ ዘጠና ስድስት በላይ ነው። ራንደም ላይ የቆጠርኩት አሜሪካ፣ እንግሊዝ ሁሉ አሜሪካ ኖት ኢንቮልቭድ ግን ደሞም በጋፊም እንዳልሆነች ኢንፎርሜሽኑ ተቀምጧል። ዩክሬን፣ ቱኒዚያ፣ ታይላንድ፣ ታይዋን፣ ስዊዘርላንድ፣ ስዊድን፣ ሱዳን፣ ያው ሳውዝ ሱዳን እንደሚደግፉን የሚታወቅ ነው። ኖርዝ ሱዳን ማለታችን ነው። ሲንጋፖር፣ ሌላው ስሎቫኒያ፣ ሶሎሞን፣ አይስላንድ፣ ሳውዝ ኮሪያ፣ ሳውዝ ኮሪያ ሁሉ ተቃዋሚ ናች። ስፔን እነ ስዊድን ብያቸዋለሁ እና እነዚህ ሁሉ እንግዲህ ወደ ከዘጠና በላይ ናቸው ሀገሮቹ። ከ193 ሀገራት ወደ መቶ ምናምኖቹ የእኛ ተቃዋሚ ናቸው። እንግዲህ ራንደምሊ ነው ለኢንፎርሜሽን የሰጠዋቸው። አንባቢዎች ደግሞ እንዳላቸው አውቃለሁ። በእኔ ቻናል ውስጥ ኢንፎርሜሽኖችን ከተለያየ ቦታ ማግኘት ችላላችሁ። እና የእኛ የዚህ የኢትዮጵያን ሬኔሳንስ ዳም የዓለም መንግስታትን ለሁለት ነው የከፈለው። ደጋፊዎቻችን አንዳንዱ ሀገራት ራሱ ስማቸውን ለመጥራት በጣም አስቸጋሪ ነው። አልጠራዋቸው ራሱ የት እንዳሉ ራሱ እኔ ፐርሰናሊ አላውቅም። እና እነሱም አፕላይ ኦፍ ኮርስ ፋይንድ አውት ማድረግ ይቻላል፣ ግን የት ያቁናል እስከሚባል በጣም ሩቅ የሆኑ በእኛ ብዙ ሺህ ኪሎ ሜትር ላይ ያሉ በእኛ ጉዳይ ላይ አግብቷቸው ስለ ረኔሴንስ ዳሙ ሲናገሩ ነው ሀሳብ ሲሰጡ የምትሰሙት። እና የዚህ ከአምስት ሺህ ሜጋዋት በላይ የሚያመነጨው ይሄ ግድብ በጣም ለብዙ ሀገራት ስጋት ለብዙ ሀገሮች ደግሞ ደስታ ነው የሆነው። እና በመሆኑም እንግዲህ ይህ የኢትዮጵያ ረኔሳንስ ዳም በዓለም አቀፍ ደረጃ ትልቅ ከሚባሉ ግድቦች ውስጥ አንዱ መሆኑ፣ በተለይም ከአፍሪካ በአንደኛ ደረጃ መገኘቱ፣ በዓለም ደግሞ በተለይም በቻይና ከሚገኘው ትልቁ ግድብ መለስ 74 ቢሊዮን ኪቢክ ሜትር ውሃ በመገደብ በዛ ተርታ ተሰልፏል። የኢትዮጵያ ረኔሳንስ ዳምና በዓለም አቀፍ ደረጃ ከሚታወቁ እኛ ከምናውቃቸው በንባብ ካገኘናቸው በኢንፎርሜሽን ከምናውቃቸው ከትልልቆቹ ግድቦች ኢንኦርደር ወይም በተራ ተሰልፎ ነው የምናገኘው እና ይሄ በጣም ለሀገራችን ትልቅ ነገር ነው። እንግዲህ በዚህ ግድብ የእኛ አመለካከት ብዙ ሊሆን ይችላል። አንዳንዱን ጉዳይ ፖሊቲሳይዝ ልናደርገው እንችላለን። አንዳንዶቻችን በቀናም ልናየው እንችላለን። ናይዘር ኦፍ ዜም ከሁለቱም ነጻ ሆኖ ግን ለሀገራችን ብልጽግና፣ ለሚቀጥለው ትውልድ ፖዚቲቭ ሆኖ ማሰብ ይቻላል። ያለኝ ኢንፎርሜሽን ይሄ ነው። አፕዴትድ የሆነው ዲቨሎፕመንቶችን በሚድል ኢስት እና በዚህ በመካከለያው ምስራቅ በሌሎችም የዓለም ክፍሎች የሚሆነውን ነገር አደርሳቸዋለሁ። ሰብስክራይብ ብታደረጉ እንዲህ አይነት ኢንፎርሜሽን የምናገኝ ይሆናል። ጤና ይስጥልኝ።